ፕሬዝደንት ትራምፕ ወደ ሥልጣን ከመጡ ወዲህ ለስምንተኛ ጊዜ የተካሄደው የትናንቱ የስልክ ውይይት ትራምፕ በቶማውክ ሚሳይል ሽያጭ ጉዳይ ውሳኔያቸውን ለማሳወቅ ከዩክሬኑ ፕሬዚደንት ቮሎዶሚር ዘለንስኪ ጋር የያዙት የዋይት ሃውስ ቀጠሮ ከመካሄዱ 24 ሰዓት ቀደም ብሎ ነው። አንዳንድ ተንታኞች የሩሲያዋ መሪ በስኬታማነት ያካሄዱት የስልክ ደፈጣ ብለውታል። እንደነዚህ ተንታኞች እምነት ሞስኮ በስኬታማ የቀን አጠባበቋ የትራምፕና የዘለንስኪ የቶማክ ሚሳይል ሽያጭ ጉዳይ አበይት አጀንዳነትን ላልተወሰነ ጊዜ እንዲራዘም ማድረግ ይችላለች። ሩሲያኖች ትናንት ያካሄዱትን ውይይት ገንቢና ፍሬያማ ሲሉ ገልጸውታል። ትራምፕ እንዳሉት ምናልባት በ15 ቀናት ጊዜ ውስጥ እሳቸውንና ፑቲንን በሀንጋሪ ዋና ከተማ ቡዳፔስት ውስጥ ተገናኝተው እንዲነጋገሩ የሚያደርግ ነው ብለዋል። የቡዳፔስቱ ስብሰባ ፕሬዚደንት ትራምፕ ተስፋ ባደረጉለት በ15 ቀናት ጊዜ ውስጥ የሚካሄድ ከሆነም ባለፈው ነሐሴ ወር 2017 በኢትዮጵያ አቆጣጠር ማለት ነው ከተካሄደው የአላስካው ስብሰባ ቀጥሎ ሁለተኛው ይሆናል። የአላስካው ስብሰባቸው ከፍተኛ ተስፋ የተጣለበት እንደነበር የሚታወስ ነው። ፕሬዝደንት ትራምፕ እሱን ተከትሎ በሩሲያው ፕሬዝደንትና በዩክሬኗቻቸው መካከል ቀጥተኛ ውይይት መደረግ አለበት ብሎ በመጽናታቸውና ሩሲያኖች ችግሩ ተገናኝቶ የመነጋገር ጉዳይ ሳይሆን የምንነጋገርበት አጀንዳ የለም በሚል አልቀበልም በማለታቸው የሰላም ጥረቱ እስካሁን ተስተጓጉሎ ቆይቷል። የዩክሬኑ ፕሬዚዳንት ከኪየቭ ወደ አሜሪካ በመንገድ ላይ ሳሉ የሰሙትን ይህን ዜና አስመልክተው በሰጡት መግለጫ 2500 ኪሎ ሜትር ርቃት በሚወነጨፈውና ሞስኮን ጨምሮ ሰፊ የሩሲያን ግዛት ጥቃት መጣል ይችላል የተባለው ቶማክ ሚሳይል ጉዳይ ሩሲያን ተጣድፋ ድርድሩን እንድትቀጥል አደረጋት ብለዋል። ፕሬዚደንት ትራምፕ ታላቅ እርምጃ አሳይተናል ሲሉ በገለጹት የትናንቱ የስልክ ውይይት ከዩክሬን ጦርነት እልባት ፍለጋ ባልተናነሰም ከጦርነቱ ማክተም በኋላ በሁለቱ መካከል ስለሚኖረው የጎመራ የንግድ ልውውጥ አብዝተን አውግተናል ብለዋል። የሁለቱን የታቀደ ግን ቀኑ ያልተቆረጠ የቡዳፔስት ስብሰባ በተመለከተ በሚቀጥለው ሳምንት የሁለቱ ሀገራት ከፍተኛ ባለሥልጣኖች ተገናኝተው ሁሉን ነገር እንደሚያቀናጅም ተናግረዋል። ትራምፕ የአሜሪካ ከፍተኛ የልዑካን ቡድን በውጭ ጉዳይ ሚኒስትር ማርኮ ሩቢዮ እንደሚመራም ታውቋል። ከትራምፕ ፑቲን የስልክ ልውውጥ ሰዓታት በፊት ሩሲያ ግዙፍ ከተባሉ የምሽት ድብደባዎቿ አንዱ የተባለ ውርጅብኝን ዩክሬን ላይ አካሂዳለች። የ28 ቦሊስቲክ ሚሳይሎች ሩምታና የ320 ሰው አልቦች ወጀብ ያካተተው ቅጥቀጣ ከወዲሁ ከግማሽ በላይ ወድሟል በተባለው የሀገሪቱ የጋዝ ክምችትና መሠረተ ልማት ላይ ጨምሮ በኤነርጂ ምንጮችና ማሰራጫዎች ላይ ያተኮነ ነበረ። ከባዱ የዩክሬን ክረምት እየገባ ባለበት ሰዓት እንዲህ አይነቱም የራሽያ ስልታዊ ጥቃት ነዋሪውን በዘልማድ እንደምንላው ለአጥንት ሰባሪ ብርድና ቁር የሚያጋልጠው ነው። በአሜሪካ የዩክሬኗ አምባሳደር ኦልጋ ስቲፋን ሻል ከመሪዎቹ የስልክ ውይይት ከመደረጉ በፊት ሩሲያ አያሌ የዩክሬን ግዛት መውገሯን ሞስኮ ለሰላም ያላትን እውነተኛ አመለካከት የሚያጋልጥ ሲሉ ገልጸውታል።